ኢንሻአላ በጣም አመሰግናለሁ። እውነት በል ደህና ደሩላችሁም። አመሰግናለሁ በጣም አመሰግናለሁ። አላህ ክብርልኝ አቡዬ፣ አመሰግናለሁ። አታልቅሽ በቃ ቻው። ደህና ደሩልኝ። ስሜኑናት በቃ እኮ ጨርሰን ታርዬ፣ በጣም አመሰግናለሁ። ሞኒካ የተጣላችሁ ሰዎች ነበራችሁ። በጣም ደስ ይላል። እኔ ለሙኒ ተቀያይመን ነበረ በአንዲት ልጅ ጉዳይ ያው፣ እኔ ከሰውየመው ሰው ፍት በዛ ነው፣ ግን ምን ያህል መልካም ልብ እንዳላት ሴጣንን አሸንፋ መጥታ አሳየችም። በጣም ደስ ይላል። በእውነት አከበርኳት በጣም በጣም በጣም ጎበዝ። እንደዚህ ነው መሆን ያለብን። በጣም ደስ ትላለች። አንቺም እንደዛ ማድረግ በጣም ደስ ይላል። ሀዊዬ አም ፕራውድ ኦፍ ዩ። በጣም ደስ ደግና ሴት ነሽ። አንቺም ሀዊዬ፣ ወደ እኔ ጉዳይ ስንመለስ መረጃ ጠይቂልኝ መረጃ ጠይቂልኝ እባክሽ ቪዲዮ ስሪልኝ ድምፁኒረ እኔ ራሴ ሰርቼ ድምፅ ሆንሻለሁ ምን ከሆነ ማስረጃ ካልተገኘብሽ አሁን ዜዶ ምን አለች፣ ማስረጃዎቿን ሰብስባ ይዛለት መጣ ነው ለነገር ቀጠሮ አላሳፍርሽም።

ማሻአላህ ረጁነት እያለች ማሳቃ ለናፍቃ ነበር። እሷ መስህ የብሪጅስቶ ሁላችሁ ደህና ናችሁ ወይ? ደህና ናችሁ ወይ? እንዴት ናችሁ? መስሻዬ እንዴት ነች? ወላይ በጣም ነው የምታምሩት። በጣም በጣም አበቦች፣ ሁላችሁም ረጁ፣ ቴንክ ዩ ረጁዬ። ግን በእንግሊዝኛ ታስረዳን ስለ ትዳሯ ይመስልሻል። መማርዬ እንዴት ናችሁ? መፊም ታውቃለች ስለ ጉዳዩ ምስክርነቷን ትስ ሁ ሄና ቦታ ይዛኝ ሄዳ ሄና አስቀብታኝ ፀጉሬን አሰርታኝ እንደገና ሽንኩርት ከትፌ ምናምን የመጣሁት መረጃ፣ ምን አይነት መንፈስ ነው የመጣው? ላይላ ለላእችዲ ዋትሳፕ ቮይስ የተደለተው ማስረጃ ስክሪንሻት አለኝ ዚስ ፐርሰን ዲሊትድ መሴጅ የሚል ። ሁለተኛ ከመሴሻ ጋር ቦቲም ላይ የተደዋወሉት መሴ ሪከርድ አላረገቻትም። ይሄ ቀን ይመጣል ብላ ስላላሰበች እሱን መሴ የደወለችበት ሰዓትን ስክሪንሻት ትልክልኛለች። ሁለት ማስረጃ አለኝ። ሶስተኛ ኤምጂ ካንድን በአካል ተገኝታ ሆቴል የሄደችበት ቦታ ያደረገችበት ያነሳችው ፎቶ፣ ሶስተኛ ማስረጃ። አራተኛ መሲ ብርጅቶ ወስዳ ሂና ያሰራቻት፣ በሽንኩርት መክተፍ ያገዘችው ለድግሱ። ከዚህ በላይ ምን ፈለግ? ከዚህ በላይ ምን ማስ? እኔ ግን የምለው ማለት ነው እንደዚህ ሁሉ አስደርጋቸዋለሁ ብላ ለእኔ መጀመሪያ ሜሴጅ ልካ ነበር። ሬጁ የውልሻ ተመልከች ብላ ልካለው ልካለው አገብቻለሁ ብዬ ከዛ ደግሞ መስ ደግሞ ይናስሽ ደቂቃ እንኳን ጠብቂ ለመገልበጥ ቀሽ ማለት ነው። ይህ ሁሉ ኮ የሁለሽ ለእኔ አሁን ዛ ስትለኝ አዘንኩላት። ገባሽ ወይ? የሶሻል ሚዲያ ተጽዕኖ አልኩኝ። ለምን ሀቡዬ ከተናገርኩኝ ደስታዬን፣ አሁን እንዲህ ደስታሽን ለህዝቡ ንገሪ እንጂ ከደሰች ከህዝቡ ጋር ስላት። ሀቡዬ እኔ ከተናገርኩኝ አሁን ማለትሽን አሳይን የሚለውን ጭቅጭቅ አልችለውም። በቃ ስራዬን አያሰሩኝም። ኮመንቱ እንዳለ ባልሽን አሳይኝ፣ ባልሽን አሳይኝ፣ ባልሽን አሳይኝ ይሆንብኛል። ስለዚህ እንዳገባው ለህዝቡ ማሳወቅ አልፈልግም ማለት ነው። አረ ግድ የለሽ የሚደሰቱልሽ፣ ተይ ንገሪያቸው ስላት፣ ኖ ኖ ኖ በኮመንት ስራዬን አያሰሩኝም። ምን ደስ ሆን ያለችኝ በመአደለ ንግግር ዞይናገርይ ሌላው ደግሞ ማስረጃ መሲ ብርጅስቶን እዛ የነበረች ጊዜ ጊዜ ደወልኩኝ በቦተን በቪዲዮ ነው የደወልኩት። መሲም አለች መሲ ሽንኩርት እየላጠች ነበር። እንዴ እንትን ምግብ የሚያሰጋችሁ አዘዣሉ አላልሽም እንደ ምናምን ስላት፣ አይ እዚህ ላሉት ለቋሚዎቹ ነው አለችኝ። ራሷም መሲም ነበረች እንደዛ። ስክ ነኝ ስራ ካለ ለምን አልመጣም ስላት፣ አይ ትደርሻለሽ የዋዜ ማውቀና አለችኝ። ተመልከችግሩብ መሰለች ልጅቷ በጣም ብልጥ ስለሆነች ምንም አይነት ማስረጃ እንዳይያዝባት አድርጋ ነው ጉዳዩ አመቱ ገባሽ ይሄማንጀላይታናልሽ መማለ የሀበሻ ልብስ ለብሼ ስለነበር የሀበሻ ቀሚስ ስለነበር የለበስኩት ከደረቱ ሰፋ ስለሚል አንደኛውን ስልኬን እዚህ ጡቴ ስልከትቸውን የገባው ከዛ አወጣት ውስጥ ከገባ በኋላ አንዱን ተቀብለውኛል። በር ላይ በር ላይ ስልክ እየተቀበሉ ነበር። ሰርግ እንዳትቀርጪ የአረብ ሰርግ ሴቶቹ ስለሚገላለጹ እንዳይቀረጽ በር ላይ ለሴኩሪቲ ስልክሽን እየሰጠች ነው የምትገቢው። አይቻልም። ስልክ ይዞ መግባት የአረብ ሰርግ ነው እና ልክ እንደዛ ልክ እንደ አረብ ሰርግ ነው ያስደረገች። በር ላይ ሴኩሪቲ ስልክ እየሰጠሹ ኮድ እየሰጠሽ ስልክሽን የምትረከቢበት በኋላ ኮድ እየተሰጠሽ ነው። ከዛ ስትውጪ ነው ያ ቁጥር ያ ኮድ ስትሰጩ፣ ከዛ ቦክስ ውስጥ ስልክሽን አውጥቶ የሚሰጥሽ። እና ስልክ ይዞ መግባት አይቻልም ስለነበረ ኤምጄ ብቻ ናት ስልክ ስዊች ኦፍ አርጋ ድብቅ ስልክ ይዘ የገባቸው ጥቅሚያዥዋ ስልከታ ስልኩን እና ግን እሷ ቀረፀችው። አዎ እሷ ብቻ ናት ፎቶ ያነሳችው። ስታነሳ ረጅ አየቻት። ከዛ ወይኔ ጉዴ አለቻት። ና በቃኔ አንቺን አምንሻለሁ ለማንም እንዳታሳይ እተማመንብሻለሁ አለቻት። አደለ ምጄ ሻ እህትየውን አንቺን አምንሻለሁኝ ስለማምንሽም ነው ደግሞ በሰርጌቅ እንድትገኝ የተፈለገው ሁሉ አለችም። በደስታ የቀን ከጎን በለሽ እኛ እንዳት እንዳትሸመጥጭ። ስለ ስልኩ ስታወሩ ትዝ አለኝ የሆነ ነገር ሪምን ለሆነ ጉዳይ ፈልጌ ደጋግሜ ስደውል አታነሳም ነበር እና በኋላ ስገባ ወደ ቤቷ ማታ ደወለች እና ሪምሻ ምንድን ነው አታነሽም? ደጋግሜ ለሆነ ጉዳይ ፈልጌ ስደውል ስላል ረጁ ጋር ያው የቀለበ ፕሮግራም ስለነበረብኝ እዛ ደግሞ ስልክ እየተቀማ ስለሆነ የሚገባው በድም ስለማላነሳው ብዬ ቤትችሆን ሄድኩት አለችኝ። ሲ ሌላ ማስረጃ የማስረጃ ማአት ሚያ ማን ነበረ ከዛ ውጭ ብለሽ? ምን ማስረጃው መውጣት አለበት እኔ